በቃ ምንም ማድረግ አንችልም። ይኸውልህ ሰዓት ቢኖረን ይኸውልህ ሰዓት ቢበጅ ሰዓት ይዘን እናወራለን። አሁን ግን እየተጨቃጨቅን ልናነጋ ነው። ስለዚህ ወይ ደግሞ በቃ ሰው ይግባ ሰው ይግባ ና ዳኞች ይና ተመልካች ይግባ በቃ ተመልካች ከአንተ ወገን ከኔ ወገን ይግባ ና ያስማማል፣ እንጂ አሁን አንተ ምን እያደረግህ ያለኸው? እኔ የሌለኝን አቂዳ እያመጣ ወይ አድምጠኝ፣ እኔ የሌለኝን አቂዳ እየለጠፍክብኝ አምጣ። ለዚህ የሌለኝን ነገር እኔ ከየት አማመጣልህ? እኛ እምነታችን ለአላ ስ ታላ

እጅ የሚለው ራሱን ለአላህ እጅ እንዳለው እናጸድቃለን። ግን ያ እጅ እንዴት ነው ማለት ነው ነው ይሄን ያሰበት ነው እኮ እኛ ኢስባት የምታደርገው ታውል። እጅ የሚለው ወደ ሌላ ቦታ ወስደዋለህ አልክ። ወደ ኃይል ወደ ተለያየ ነገር አለ። በቃ ሳይየን በኪታብ ስለዚህ ስለዚህ አንተ ኢስባት የምታደርገው ጀዋሪህ ነው ማለት ነው። ላ ኢላሀ ኢላላህ። ማዛ ተቅሱድ ቢል ጀዋሪህ? ምንድነው የምትፈልገው ጀዋሪህ ስትል

ውይ ዝም ብለህ ተዘላብጃለሁ። አሳየኝ። እኔ ነኝ እምትሰራው አይደለ? እያያችሁ እንግዲህ ያው ሰው የታዘበህ ስለሆነ መጨረሻ ላሳየው ምንጭ ብለህ። ነገር ግን ይኸው እራሳቸው ሚኒዴሪል አትጠበሪም ይላሉ። አላህ ለእራሱ ያሰበተውን ሀቃይቀዋን እናሰብታለን። አላያችሁም? ምን ማለት ነው? ያን እ ምሳሌ የድ ሲባል ቁርኣን ላይ የድ ሲመጣ አይ ቁዋው ነው ሀይሉ ነው እንደዚህ ነው እንደዚህ ነው ብለን ወደ ሌላ ቦታ ሳንሄድ ማለት ነው። እራሱ የድ የሚለውን እናሰብታለን። ምን ከማድረግ ቆይ ቆይ ቆይ አልምነው

ለአላህ እናጸድቃለን፣ ተሽቢህን ግን እናስወግዳለን። ከአላህ ላይ ካሉ በኋላ ነገር ግን አንተ ምንድ ነው ተርጉመው ምንድ ነው ያሉት? ለእራስህ ተርጉመው እንጂ እየቀረህ አይደል። ምን ማለት ነው? ተርጉመው ምንድ ነው ያሉት? አንተ ላልከው መረጃ ነህ? አድምጥ። ባረከ ላሁ ፊክ ለአላሁ ስ ታ ለራሱ ያጸደቀውን ሀቃቂቃውን ታሰብታለህ የመጣችኋን አንተ ታሰብታለህ። ነገር ግን ምንስታድርግሽግን ወይሚን ጂሀት ኢስባት እናደርጋለን ወነፊት ተሽቢህን አላህን ማመሳሰልን ግን አላህ ለራሱ ያጸደቀውን እጅን ከዚህ በኋላ በቃ ጨረስን። ምን ማለት ነው? ማለት ነው። ምን ማለት ነው? እሱ ታዲያ ለአንተ እምነት እና ይህ አንድ ነው።